የሚያደርግ ድራማ በጣም እውነት እኮ ነው የሚያስመስለው። በቃ አንተ ካላናገርከኝ ከተውከኝ መኪና ጋር እሄዳለሁ ብላ መኪናው አላሳየንም በደንብ መኪናው ጋር ሄደች ቆመች፣ ከዛ ሮጡ መጣ መኪናው ሰውዬ ከውስጥ ወጣ። በቃ እውነት ይሁን እንግዲህ እነሱም ድራማ ሊሆን ይችላል፣ አላውቅም። ግን አሁን እሱ እዛ ጋር እኮ ታዲያ አሁን እሷ እንደ ትምህርት ስወስጆውም ለአንድ ወንድ ብላችሁ ሕይወታችሁን ማጣት እንደሌለባችሁ ሊያስተምር ይችላል። በትምህርት ስወስ ግን ደግሞ ወንድ ሁሉ እንደዚህ ነው ወይ ትያለሽ። አሁን እሷ በተከታታይ ህይወታል ይሉና አሁን እኛ ራሱ እንዲንራለን ኒገቶች ጋር እግዚአብሔር ይመስል እነሱም ወዲያው ነው እድሜያቸውን ያገቡት እና ስናወራ እንደዚህ እኛ ሌላ ዓለም ውስጥ ነን ያለ ነው እንላለን። ሚዲያ ስናይ እዛ ጋር እንደዚህ እንዲ እንዴት ነው ይሄን ነገር የማናውቀው እንላለን። በቃ አንዳንዴ ከጓደኞቼን ከእንድሮች ከንድሮች በጣም እንትን ይድሻ እና ምንድን ነው የምናዝነው እኛ ገና ለም ያገቡ አሁን አስራ ሰባት ሀያ ዓመት ምናምን ለሆናቸው ልጆች ምንድን ነው የሚያስተምረው? ምን አይነት ትምህርት ነው የምትማሪ? በዚህ ጋር ተናጎተት በዚህ ጋር አሁን እኔ በዚህ ዘመን ብሆን፣ እኔ አሁን ትግስት የለኝም። የሆነ ነገር ሲናገር ጥየው ሊሄድ ይችላል ያንስብ እና በጣም ተስፋ ያስቆርጣቸዋል የሚል እንትን አለኝ። ይሄን ደግሞ እኔ ውስጤ እያሰበ የሆነ ቤት አሁን እየተወያዩ ነው በዚህ ጉዳይ ላይ፣ እኔም ሁል ጊዜ የማስበው ነው በነገራችን ላይ ግን ገኒ፣ በነገራችን ላይ ግን ማለት ነው። አንዳንዴ እኔ አሁን በነ ሀይሚና በነ ብሩኬ በጨረቃችሁ ስታስቡ ደግሞ የሚያስተምርም የማያስተምርም ነገር ቢኖረውም የሚያስተምረውም ነገር ሊበዛ ይችላል ግን ደግሞ አንዳንዴ በስራ በስራ መልኩ የጀመርሽው ነገር እንደ ቀልድ የጀመርሽው ነገር ሪልም ሊሆን ይችላል፣ ትሰላሊሄድ ይችላል ትሰለቻችና የእውነትም ሊሆን ይችላል። ሰው አሁን ልክኛ ልክኛ አሁን ፕራንክ ነው ስራ ነው ይስሩበት ብለን እንደ ራሳችን እንደምናሳምነው ሁሉ በስራ መልኩ የእውነት የተፈጠረም ነገር ሊሆን ይችላል ሊኖርም ይችላል ያሳለፈም ህይወት ሊኖሩ ይችላሉ እኮ እንደዚህ በቀልድ ያስመስለው በቀልድ ተመስሎ ነው የሰው ህይወት የሚበጠበጠው፣ እና እሱን እሱን ነገር እኔ ፈራለሁኝ። ይበልጥ እንደዚህ ጭቅጭቅ ሲበዛ፣ ለቅንራንክ ሲበዛ ያስፈራኛል። እንደዚህ አይነት ነገሮች መሰለቻቸትም ሊመጣ ስለሚችል፣ በበዙ ትላለህ፣ መሰለቻቸት አሁን እኔ ለምሳሌ ልንገርሻ አንድ ምሳሌ አሁን ሄለን ከንትና ጋር ከዚህ ከእንዳልክ ጋር ስትሆን በቃ በጣም ጥሩ ሰው የሆነላ ሴት ወይኔ ታድላ። በቃ በሆነላት በቃ ኢቨን የሚገርምሽ ነገር እኔ ስልኳን አፈላልጌ አግኝቼ እዛ ሀገር ድረስ የሚኖር የሆነ ቤት እሷ ሀገር የሚኖር ሰው አግኝቼ በወንድሟ በምን አድርጌ ሁሉ አግኝቻት ሁሉ የህይወት ታሪኬን ሁሉ ነግሪያት ራሷ እንድጠብቅ ሁሉ በቃ ከመጨነቅ የተነሳ ነው። በቃ እህቶች ስላሉኝ ነው። እኔ በቃ ሁሉ አድርጌ መክርያትሽ በቃ ምናምን ተጠለን ተስማምተን እንደገና ደግሞ ከሱ ጋር ታሏት፣ በቃ እንደገና ስትስጥ ግን መጨረሻ ላይ እውነት መሆኑ ታወቀ። እኮ ፕራንክ ነው፣ ግማሹ ፕራንክ ነው ሲል፣ ግማሹ እንኳን ደስ ያለሽ ስንላት፣ ግማሹ ውሸት ነው ሲባል፣ እውነት ነው አሉ። ይኸው ከተጣሉ በኋላ መጀመሪያ በጓደኝነት ነበር የተገናኘ ነው፣ በስራ ነበር የተገናኘ ነው። በኋላ ላይ ግን ወደ ፍቅር ተቀየረ። ከዛ ደግሞ ያልተስማሙበት ችግር ተፈጠረ። ገባሽ? አንዳንድ ውሸት የሚመስሉ ነገሮች እውነት። እኔ አሁን እሷ ልጅ በስልክ አግኝቻ አነጋግሪያታለሁ። አፈላለች የነገረች ነገር አለ እና አንዳንዴ ልክ ነሽ። አሁን ያልሹ እዚህ ጋር ጎበዝ ነሽ አንቺ አንዳንዴ እንትን የሚመስላቸው በውሸት ነገር አንዳንዴ የምትጀምሪያቸው ነገሮች ሊያሸካግርሽ ይችላል፣ ከሰዎች ጋር የሆነ ወደ መጥፎ አቅጣጫ። በዚህ መካከል አሁን እኔ ሀይሚና ብሩክ ብዙ ጊዜ ፍራንክስ ይሰራሉ። ወይኔ ጌታዬ! በዚ መሀል እንደው በጣም የሚከታተሏቸው መጥፎ ሰዎች ስላሉ ባልገቡባቸው ክፍተት ባልሰጡ በቃ ምናምን ብታይ ጸልያለሁ፣ ሁሉ አንዳንዴ ብታይ እዚጋ ደግሞ አንድ ነገር ልንገርሽ ገኒ፣ እዚጋ ደግሞ አሁን እንደሌለ እነሱን አሁን ደግሞ ከሌሎቹ ጋር የሚያለያያቸው ነገር አለ። የሚያለያያቸውን ነገር ሳወራሽ በምን እንደው ታውቂያለሽ። ምን ለማለት ፈልጌ መሰለሽ፣ አሁን እንደዚህ እሷም ሀይሜ በተፈጥሮ ፕላንክ ስትሰራ ድርቅ ብላ ነው የምትሰራው። እና ግን ደግሞ ደስ የምትልሽ ባህሪዋ ምንድን ነው? የሆነ ኮስተር ብሎ እንከባበር ምንስራ እሺ ብላ ዝቅ የምትለው ነገር ነገሮቹ እዛ ጋር ደስ ትልሻለ። ያንን ስታይ በፍጹም የሆነ ነገሩ የሚጠብቅበት ነገር የለም። አሁን ዛሬ እሱ ሲሰራ ምንድነው ያለው ብታናድደኝም የሆነ በቃ እኔ እንጃ ታሳዝነኛለች አለ። አየሽ የሚያሳዝን ፓርትና ደስ የሚል ፓርት አላት። የሆነ አንዳንዴ የሚያናደድ ፓርት ይኖራታል። ለምን ይሄን አደረገ ብለሽ እኛም ኦዲንሱ የምንናደድባት ፓርት አለ እኮ አይደለ እንዴ? እሱንም እሷንም እኮ የምንናደድባቸው ፓርት አለ። ግን ደግሞ ከምንናደድባቸው የሚያስደስቱን ፓርቶች አሉ። ይተዛዘናሉ እሷም የሆነ ነገር ስታደርገው አስባለት ተጨንቃለት ነው። እሱም የሆነ ነገር ሲያደርጋል በጣም ተጨንቆላት አስቦላት አስተያየቷን አይቶ በቃ እንደዚህ ብሎ ፍጥጥ ብሎ አይቷት የሆነ ነገር ሲል ትረዳዋለች እና እሱ ሱ ነገርም አለ እና አንዳንዴ በቀልድ የሚጀመረው መጨረሻው አያምርም እንዳልሹ ቢስተካከል ደስ ይላል ያው የነሱ እኮ ደስ ይላል እነሱ አሁን የነሱ ይሻላል ከሌሎች ከምናያቸው ኔትወርኳ ሽክርክር እያረጋት ነው ታይም እያስመጣም እንዴ ሼር እኳ አድርጌላታለሁ ኔቷ ይሁን አላውቅም እና ደስ ይላል ግን አንዳን ይሄ

አይደለም አሁን ቲጂ እኔ ልታጣቁር ዛሀራ ናት አለ ግን ደግሞ ደስ የሚለው የሚስብሽ ሰው ያስታውቃል ማን እንደሳበሽ አንደርስታንድ ዩ ማይ ሲስተር ቆይ ሀይሚ ትምጣና ቤቱ አንዳፍታ መንቀሳቀስ አለብን እኔ እኮ እንትኑ ዝም ብሎ የሆነ የሚያዳምጣፋ ቆይ እሷ ጋር አንዳንድ ስንከራከር ቤቱ ይሞቃል አትይም ሚከራከር ሰው ነው የምፈልገው። አይ እና ጨጓራ ሽላጥ ነው ማለት ነው። ጓራ ጓራ ጓራ ሌላ ነገር ተመጣጠቅም። በኋላ የለሁም ብያለሁ። አንቺ እኳ አሁንም የለሽም፣ ድሮም ማትኖሪም። እዚህ ውስጥ ግን ማን ነው የሚጠጣው? እንትን የሚለው ማን ነው? ዩቱብ ላይ ይሄዳል ብዙ ጊዜ። እዚህ ቤት ያለ ነገር ስለምትወደድ ነው። ልጅቷ መታ ትቀርጸናለች፣ ቡዜ እያረገች ነው። እና ዝምብላ ትመጣለች፣ ቀርጻ ትወስደናለች እና መቅዳዬ ማለት ነው። ዛሬ እንዴት አየሽው ወይ እንዲኖር ትፈልግኛ ትፈልጊያለሽ? ግን መቅዲ መጥፋትሽ ምንድነው? በቃ ንገ ያስረጅኝ ይመጣል ቁርጥሽን ወቂ ያለችሽ ነው ነው

ላላ አሳይሻለሁ ክፍል አለ። ግን ሲደክምሽ አትበይውም ዛህራዬ በእናትህ አይበላም። ታጥበሽ እንቅልፍ ብቻ ነው የሚታይሽ። ማርያም እሱ ነገሩ ጣውላው ደግሞ ደስ የሚለው የእንጨት ነው። በፎጣ ወልወል ታረሽ ጥሩ ነው። ግዛዝ አይደለም አላ ገዛዝ፣ አዛዝ፣ ምና አዛዝ ቢሆን ያስቸግርሽ ማለት ነው። ምነው መነፅር ሰጠሽ? እኔ ግቢ የተጠናገረ ሁሉ ነው የሰጠችሽ እኮ ተጠናገረ ባንዳይኖ ነው ያየችኝ ቅርብ ብሆን እልክላችሁ ነበር፣ ግን ቅርብ አይደላችሁ። ምንም ማረጋችሁ ነው ቢሆሱ